ዳታና አባቷ ችግር ውስጥ ወደቁ። እንግዲህ ችግሩ ምንድን ነው? ከምዝ ዳታ ወደ አባቷ የከመጣች ጀምራ ያልት ያልወደደቻት አብዮቷ ነበረች። እሷም ደግሞ በተደጋጋሚ ለእናቷ ይቺ ዳታ የአባት የነች እንደሆነች ከሌላ የወለደቻት የተወለደች እንደሆነች አጣሪ እያለች እናቲቱ ጋር በጣም ጭቅጭቅ ውስጥ ነበሩ። እናቷም ደግሞ ባለቤቴን አምነዋለሁ ሁለተኛ እንደተሰጠ እንዳሰ አስጠንቅቃት ነበር። ነገር ግን አብዩ የሰራችው ግን የያዘችው እንደማትለቅና መጨረሻ ውጤት ማየት እንደሚያስደስታት ተናገረች። ምንድነው ያደረገችው? የዳታን ጸጉር እና ከአባቷ አድርጋ አስመርመራ የዳታና የአባቷን ውጤት አውቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድምና የተከበራችሁ ሰዎች እንደምን ናችሁ? ከኔ ጋር ወደ ሰላም አልሐምዱሊላህ ረቢ በያላቸው ብዘት ቤተሰብ ሆኖ፣ እንግዲህ አብዩ ከመጀመሪያው ጀምራ ገና እንግዲህ እግሯ ነበር ነው ዳጣና እንግዲህ አባቷ ከነገ ዛሬ ምንድን የምርመራ እናደርጋለን እያሉ ቀን እየቆጠሩ ነበር ያሉት። እንግዲህ መጀመሪያ ናታን ትቀመኛለኝ ብላ ገና ስትገባ ጠላቻት። እስካሁን ድረስ እንግዲህ እየባሰባትና የዳጣ ጥር ክፋት እንግዲህ እየባሰባት መጥቷል ማለት ነው። አብዩ እንግዲህ ዳጣን ልትወዳት አልቻለችም። የዋሉ ልጃትም ናታን ትቀመኛለኝ ብላ ማለት ነው። ሁለተኛ እናቷ ተጠራጠረችውን ከሌላ የወለዳት እናት ይችል እያለ እናቷን ትዳሯን እንድታፈርስ እና ያልሆነ ጥርጥር ውስጥ እንድትገባ እየገፋፋቻት ነበር ማለት ነው። ደግሞም እናቲቱ ሁለተኛ እንደዚህ እንዲያት ያባትሽ ይገልሻል ባለቤቴን አምነዋለሁኝ እያለች ነበር የተውት ይሄን ነገር ዘግቶ ነበር ማለት ነው። ዳጣና አባቷ ምርመራ እናደርጋለን ብለው ዳጣም ቶሎ ምርመራ እንድታደርግ ፈልጋለሁ እያለችው በነበረ ሰዓት አብዩ እንግዲህ እኔ ማልተው ምድን ያስ መረመራት አለው ብላ ፎክራን እናቴቱ ይሄን ነገር ሁለተኛ እንዳታደርጊው ብላ ተቆጥታ መታት ነበር። ነገር ግን አብዩ ዳጣ በተኛችበት ጸጉሯን ልትቆርጣት ስትል ሰላም ደርሳ አዳነቻ ፋን ነው። ከዚያም ወዲህ እንግዲህ ከራሷን እየቆለፋች እንድትተኛ ሰላም ነግራት፣ ስትጠናቀቅባት በፍቅር ገብታ ተወጅኛለች ወድሸለ እንደ እህትሽ ነኝ እየታያለች የዳጣን ማበጠሪያ ገምታ ከመበጠሪያ ላይ ጸጉሯን ወስዳ ካቦታን አድርጋ ምርመራ አድርጋለች ማለት ነው። በጣም የሚከብደው ነገር ብር እንግዲህ፣ አባቷን ስታይ ስትለው ብር ያጠፋል፣ ምን ይሆን ይሻል፣ አንቺ ተማሪ ነሽ እያለ ከክሯት ነበር። ከዚያም እናቷ እንደምንም ለምና ብር ባይሆን ሰጣት ነበር። ሌላውን ደግሞ በመበደርና ያው ታውጭ የሚያገዛት ሰው አለ። በእርግጥ አድርግ እንግዲህ ምርመራውን አካሄዳለች። ምንድን የምርመራውን አካሄዳለች ማለት ነው። አብዩ በጣም ካባር ልጅ ናት። በዚህ የሚተነሳ እንግዲህ እና የተራሱ ተጨማሪ በርሰጭ የሰጣት ያንን ምን አድርገሽ ነው መሰጥሽ የሰጠሁሽን ብላ እየተቆጣች ነበር። ነገር ግን ደግሞ ያው ተበጥቆጣትም ጨረሳ አልያዘቻትም ነገ እንግዲህ እንትና ናታም ደግሞ ሰላምን ጋር እያወራት እያለ አብዩ ትወዳለች እኮ ወይም ደግሞ አትወዳት ስትለው እንድትወደኝ ያልፈልግም እያላት ነበር፣ ማለት ነው። እንዲሁም ደግሞ ዳጣ ተወደታለ ስትለው እየተሽኮረመመ ያው እንዴ መወዳት ገጾላታል ማለት ነው። ሰላም እንግዲህ የዳጣ እናት ዋሳ ትሆን አትቀርም። ስለ እናት እንድታወራ ትፈልጋለች። ሰማን እንድታወራ ትፈልጋለች። በዛ ላይ ደግሞ ተጠግታት ምስት እንድታደግፍና እንደ እናት እና እንደ ልጅ እንድትሆንላት ትፈልጋለች ሰላም የማለት ነው። እንግዲህ ምን የተፈጠረው ነገር አብይ እንግዲህ ምርመራውን ታካይለች። በኋላ ወደ ቤት ስትመጣ የፍረሽ ምናምን በጣም ደስ ብሏት ነበር ማለት ነው። ከዚያም በኋላ እናይቱ ከስራ ከመጣች በኋላ እየወራች ነበር። ከዚያም በኋላ ዝናብ እንግዲህ እሷ አለ ስለነበር፣ ነገር ግን እናይቱ እናይቱ መንገዲ ሳታስነቃ ምርመራ የት ነው የሚደረገው ብላ ባልተቤቷ ነው። አሁን ጭንቀትስ ጀምራለች ማለት ነው። ያው ነቅታበታለች። ግን እንደዛ አደርጋለሁ ምናምን አላለችም። ላብዩም እራሱ እንግዲህ ያኔ ባልተቤት እናምኗለሁ ረፊ ነበር ያልቻ ማለት ነው። ነገር ግን እሷ ለአብዩ ልስባት እንጂ መርመሪያት ነው የሚካሄደው ስትለው ደግሞ እሱ በጣም ደንግጦ ነበርና እንግዲህ እዛ ላይ እንግዲህ ተካክሮ ነበር ማለት ነው። እሷም ነቅታ ነበር እንደዛ ስትለው ሲደነግጥ ማለት ነው። ምክንያቱም በፊት እንግዲህ እንትና አብዩ ነግራታለች፣ ብዙ ነገራት አስነቃታለች ማለት ነው። አብዩ እንግዲህ ናታን ወደ መናፈሻ ይዞ ከደች በኋላ ስለ ዳጣ መጥፎ ለስታወራው እሱ ደግሞ ስለ ዳጣ መልካምነት እያወራት ነበር ማለት ነው። ሁሉም ሰዎች ተወዳታላችሁ ነው ብቻ ነው የማትወድኝ ማለወዳት እያለች ነበር። እንዲሁም ደግሞ ሁሉም ሰው ከደት ናንች ካደሸት ዋኝ ስለመጣል ያለው እያለ እያናድድ ያልነበር ማለት ነው ናቴ ከዚያም እንግዲህ